ስር ተቀለች፣ ማሕፀንሽ ልጅ መያዝ አይችልም። ከናይጄሪያ ስለምትተኛ አንቺ ከኡጋንዳዊ ፓስተር አይደለም፣ እንደወለድሽኝ ለአንቺም ማሕፀንሽ አንቺም ሰርቷል። አንቺም ኡጋንዳዊ ጋር ተጋርሜ ሰርቷል። ኧረ እግዚአብሔር እኔ እንደሷ ልጅ ወልጄ ከማሳት መድኃኒዓለም አሁን ደጋግም ማፀ ነው ልጅ አያሳየኝ ዘላለ። በእውነት ነው የምላቸው እንደሷ ከመሆን ልጅ አያሳየኝ ስለምትወልድ ኖ ኖ ኖ ጋይስ፣ እኔ ደሳዝሽ ከመሆን ይዘፈን አሁንም ደግመዋለሁ ምንም ብትሉ። ማለት ነው እንዴ መርዝ እኮ ናት ሴትዮዋ። መርዝ ክፉ፣ በቃ ክፉ። በህይወቷ እኔማ መቼ ለለ ዲቦራ ግን ደስታ ይታጣቃለች አልኩ። ምን ልበል? በህይወቷ ግን ደስተኛ ነች። አሁን መሳድ ለእሷ ለዚህ ጫሃያ ብትሰድዋት ደስተኛ ነው የምትሆነው። ለምን ነው ታውቃለች? እይታ ሰው ነው ይራባት እ የእንትናን የዲዲን ዘፈን አዳምጮ እ ሰው የራበኝ ፍቅር ነው ሰው ራራበኝ የሚለውን የጂጂን ዘፈን እያዳመጥሽ ተኝ። የሰው ፍቅር አለብሽ። ሰው ርቦሻል። ያስታውቂያለሽ። የበታችነት ስሜት ይሰማታል። በነገራችን ላይ ጂጂን ስትል ማርያምን። በተለይ ኖቲስ ያደረኩት ነገር የበታችነት ስሜት ያለበት ሰው ነው ባይ ዘ ወይ፣ እድሜ ልኩን ሰው ሲከታተል የሚኖረው የበታችነት ስሜት አለብሽ።

አንበሳ ለምናምን እንደሞ አንደኛማ አንበሳ ቢሆንልሽ ምናምን በክርስቶስ በአንጣሪ ተፈልጎ የሚገኝ ሴትዮ እቃሽ ውስጥ ራሱ አንጣሪ አይደል እንዲ አንቺ ፈላልጎ እቃሽን የሚያገኘው ድፍድፍ ቂጥሽ ሁሉ የቂጥ ስንጥቅ የሌለሽ በስጋ የተደፈች ሴትዮ እንዲ አንዴ። እኔ እኮ ክፉ አልተናገርኩም። እስቲ ጋይ ይሄ ክፉ ነው? ቤታ የተናገርሽው ሞራል ነክተሻት አልበሉ እኔ ያልኳት ምንድነው? ቤታ ቤታ ጌም ተምረው ጌም ተጫውታ ሰርጀሪ እንደሰርታ እንትናም የዞ የሚስት ምናምን ምንድነው ያለችው ዲቦራ ወሬው ነገ ግፍ ይሰራባቸዋል እና ምላስ ስም ጠቀሳይ ስም ይንጠቀሳይ ከዛ ዲ ኮመንት ላይኩና ምንም አላልኳ ያልኳት ምንድነው? እረዳሻለው፣ ማማቲ እረዳሻለው፣ እናቴ እኔም ሞፍራም እያለው በጣም ቀናተኛ ዘገምተኛ ማሰብ አልችልም። በጣም እንዳንቺ ወፍራም እያለሁ አሁን ግን ስትከሺ፣ ምን አድርጌ ነው ይሄን የተናገርኩት? ያለሽ እኔም እንዳንቺ ወፍራም እያለሁ እንዳንቺ ነበርኩ፣ ምቀኛ ነበርኩ። እየጻፍኩላት አሳበዳት። ወፍራም አለችኝ ብላ ይሄ አሁን ጋይስ መጥፎ ነገር ነው ዲቦራ የተናገርኩት። ሲጀምር አልሻትም አላልሻትም። ሴቴቶ ከሰው ራስ ላይ አትወዱም። ጋይስ ይሄ መጥፎ ነገር ነው የተናገርኩት፣ ክፉ ነው። ሁ እሺ፣ አንቺ ቤት አንቺ ስቁ ትመልሺ ይላታለሽ እኔ እስኪ አሁን ህዝቡ እኔ ምን ግ ብዬሽ አታውቃለሁ ምን በጣም ቅማሌ ሆነሽ ሴትዮ ነው። ግን አንቻውን ዝም ስላልሻት፣ አንቻውን ዝም ስላልሻት ማትናገሪ ምናምን ማትመልሽ ላመስላ ከዚህ በላይ እኮ መመለስ እኮ ይቻላል፣ ግን ከዚህ በላይ በሄደችበት ልክ ነው።

ምን አባቷ ተፖክታለች። እጇ ጥፍር እንኳን የሌላ ሴትዮ ጥፍሯ በስጋ የሞላ በምን አባቷ ታቁታለች። ምን አባሽ ሂደሽን አንቺ ገልቦ የሚናገር ሰው ፈልግ። ሲጀመር ጃኔ ያኔ ግልብ እኮ ስታደርጋት ተኳርፍ እኮ የተቀመጠችው እግዚአብሔር ምስክሬ ሰው ማለት

ሁለት ቀን ተኝተሽበት፣ በሶስተኛው ቀን ጓጉሎ ማለት ነው። እግሩ ጋ ባዶ ነው፣ ጭንቅላተሽ ጋር ጥጥ ይሞላዋል። እንደዚህ አይነት ሴትዮ ጓጎለች። ጓጓላ ስትጣጣር ቆማ ምናምን አይተሻታል? ስትጣጣር አይቼ እኮ በቃ ተለውጣል። ስ ሰሞኑን ቤት ታቆመች ተባለ። እሷም ልትቆም ተፈለገች። ደንደስ እኔ እኮ ብቆም ለዚህ ህዝብ እኮ የሚያስጠላ ሰው ተቀምጠች ተቀብረሽ ቀ

ታሪስ ስለሆነ ሰው ይገባልሽ አላዝሚ አላዝሚ ማላዘን ነው አንቺ አንቺ እንቁርቲ ደግሞ ማናት ማናት እኔ ብ ሀያ ሰው ነው ላይክ የሚያደርገው ሄደሽ ገብተሽ ሀያ ሰላሳ ሰው ነው ላይክ እሱም እኮ ነው የምልሽ ላይክ የሚያደርገው ሪከርድ አንድ እራሱ የሚፖስትላት በሰው በሰው የፈመሰች እኮ እሷ ብቻ ናት እኮ ጋር የለም። ማርያምን በሰው የፈ- እኔ አሁን ሁላችንም በራሳችን ነው የመጣን እሷ ግን የሰው ቪዲዮ ሪከርድ እያደረገች የፈመሰች ሴት ናት እኮ። እኔ እግዚአብሔርን አትቀኝም? አሁን በአንቺ ብልግና እና በአንቺ ማህየምነት ሐሜተኛ ባልሽ የልጆችሽ አባት ትቶሽ ሄዷል። አትቀኝም? ልጆች አባት እናት ልጆች ሆነው ሲሄዱ አትቀኝም? ትምህርት ቤት ምናምን ልጆችን ስቶቻቸው ያለ አባት መጠለሽ አትቀኝም? በአንቺ ምክንያት ልጆችሽ በአንቺ ምክንያት እንደሌላ ወፃን ልጆች አባት የላቸውቻቸው ይዞ የሚራምድ አባት የላቸው በአንቺ ምክንያት ሐሜተኛ ስለሆች ቤትሽን ስለማታሰጭ ቆሻሻ ስለሆች ትቶ ሄደ። አለ አለ ይነሁ ሰናይ ፎቶ አለ ሰቅዩ አለው እዛ ጋር ከዛኛው ሩሜ በቀይ ቀይን ወደዚህ ስላመጣውኝ የመጣው ስለሆነ ለዛ ነው። ተላይ አደርገዋለሁ እዛ ከበላይ ከዛ አደርገዋለሁ። ናሁን ፎቶ ሰው ችግር የለው በትልቁ አሁን እንትን እያልኩ ስለሆነ በትልቁም አደርገዋል። ማንም ማያውቃት እንዴ! ዛሬ ማልቀሷ እያለቀሰ ነበር እንጂ ዛሬ ማልቀሷ የዲቦራ ዲቦራ ለምን ፎቶ የቤታ አረገች ብላ ለዝቢያኖች እያእኔ እኳ አትናገረኝም። ቤታ ክርስቶስም ዛሬ አንቺን ፎቶ ቲሸርት ስላሰራው ነው በጣም የተናደጉት። እና ታዲያ የእሷን ፎቶ አሰሪ ይሷል ይሷል። ፎቶ አሰሪ ተባልሽ በቆ የእሷን ፎቶ አሰሪ አልኩሽ። አንድ እጇ እራሱ ፎቶ ዝም ብላ ሊሆች ሴትዮ አሰራልሻሉ ላንቺ የምራ ልቀሰይ ዛሬ ኖ ገይስ በጣም አበዛችሁ ገባችሁ ላይ ዝም ዝም ስትባል እኔ ያየዋት እኝ እሷ ሴትዮ ስትንቋት ስትሰድቧት እንዳህያ ስትረግጧትም፣ ግብር አይገባትም ዝምታም አይገባትም። ሰው የፈራት ነው የሚመስላት። በቃ እኔ ብቻ ተናገር በት አፈሽን ብቃፍቼ እንዳው እንደምንም ቂጥሽን ካልበረገድሽ በስተቀር አንድ ሺ ሰው ራሱ አይገባልሽም። አየሻለን እኔ ቅድም ብቻ ነኝ ላጥሳረግሽ አራት ሺህ ሰው እያንቀሳቀስኩ ነው ያሳየውሽ። አንቺ የምትለቅ ለሰው ነው አላማሽ፣ በቃ ሰው እንዲያይሽ ነው ምናምን እበት ቋቋትያ የባብቂጥ ሰባት ጊዜ ጉድጓድ የምታስቆፍር አራም አባቷና ነው።

ይህን የሚያካክል ካሮት የሚበሉዋሉ እየገቡ ማለት ነው። እሷን እሷ የሚያካክሉ ሰዎች ትይዛለች። ስሚ፣ በሙቀትና በላብ ታፍነው ሲያሙ ጭራስ ማለት አዳምጪው። በላብና በሙቀት ታፍነው ሐሜት ያማሉ እዛው ፓንቷንም ማትቀይ እኔ መጀመሪያ እኮ ቤታ፣ እንደዚህ አይነት እኮ ሀሜተኛ የሰው ቄጥ አሽኳል አልመሰለችኝም። እኮ መጀመሪያ እኮ ፈቀኝ ያደረኳል በቃ እንዴ ነው እንደ ኖርማል ሰው በቃ። አንቺ እንዳውም አክብረሻታል። ማምላክን ጋይስ፣ ዲቦራ እንደው እኔም አንዳንዴ መልስ እሰጣታለሁ። ዲቦራ ግን ማርያም መልስ አሰጣትም፣ እንኳን ማለት ነው። ግን አበዛት፣ ምክንያት አላከበርኳትም።